ነበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፊ በሌልኝ። በአዲስ መረጃ መጥቼ ያለው በጣም ያሳዝናል። ሳውዲ ውስጥ ምን ተፈጠረ? እስኪ አብረን ስማ። አሁን የገባ ሰበር ዜና ነው። ሁለት ታዘርፖ ከሳውዲ አረቢያ አሁን የገባ ሰበር ዜና ነው። ሁለት ኢትዮጵያውያንን ይመለከታል። መረጃውን በአጭሩ ልንገራቸው በሳውዲ አረቢያ አንድ ህንዳዊ መገደሉን ተከትሎ ሁለት ኢትዮጵያውያን ተጠርጥረው በቁጥጥር ስር ዋሉ። የጅዳ አስተዳደር ፖሊስ እንደገለጸው በጥይት ተመትቶ ህይወቱ ካለፈው ህንዳዊ ጋር በተያያዘ ሁለት ኢትዮጵያውያን በቁጥጥር ስር ውሏል። ህንዳዊ በጥይት የተመታው ከዛሬ አስራ አምስት ቀን በፊት ነበረ። ቪጃይ ኩመር ማሀቶ የተባለው የሀያ ሰባት አመቱ ህንዳዊ በገጠመው በዚህ ጉዳት የተነሳ በሆስፒታል ሲታከም ቆይቶ ቀና በፊት ህይወቱ ሊያልፍ ችሏል። ግለሰቡም አንድ መታው ለማወቅ የሳውዲ ፖሊስ ምርመራ ሲያደርግ መቆየቱን አስታውቆም ይህን ተከትሎ ሁለቱ ኢትዮጵያውያን በቁጥጥር ስር ውለዋል። የጅዳ ህዝብ ደህንነት መስሪያ ቤት እንዳስታወቀው ድርጊቱ በተፈጸመበት ዕለት ኢትዮጵያውያኑ ከዚህ ህንዳዊ ጋር በገንዘብ የተነሳ ጭቅጭቅ ውስጥ ገብተው ነበር። ሁለቱ ኢትዮጵያውያን በጅዳ አካባቢ አደንዛዥ እጽና ኮንትሮባንድ ላይ የተሰማሩ መሆናቸውን እንደደረሰበት የገለጸው መስሪያ ቤቱም ከህንዳዊ ጋር ጭቅጭቅ የፈጠሩት በእጽ ግብይት ወቅት መሆኑንም አስታውቋል። ከጭቅጭቁ በኋላ አንደኛው ሽጉጥ ተኩሶ እንደመታውና ከዚያም ሁለቱም አካባቢው መሰወራቸውን አስልቷል። የጅዳ ፖሊስ ሁለቱን ኢትዮጵያውያን ዛሬ በቁጥጥር ስር ከዋለ በኋላ በሰጠው መግለጫ ሁለቱም ህጋዊ የመኖሪያ ፍቃድ የሌላቸው መሆኑን ለመረዳት መቻሉን ገልጿል። ከሳኡዲ አረቢያ ሰላም ሰላም፣ ቤተሰቦቼ እንግዲህ እንደ ሰማችሁት መግቢያ ላይ በጣም ያሳዝናል። እንዲሁም ታጠቅም ለቆታል ማለት ነው። በጽሁፍ ፌስቡክ ላይ ታጠቅላይ። በዚህ አስራ አምስት ቀን ውስጥ ነው እንግዲህ ይሄ ነገር የተፈጸመው። የተያዙት ግን በትላንትናው እለት ነው። በትላንትናው እለት ሁለቱም በቁጥጥር ስር ውለዋል። ህንዳዊውም ሕይወቱ አልፏል ማለት ነው። እኛ ኢትዮጵያውያን የእውነት ነው የምላችሁ፣ በተለይ ሳውዲ አረቢያ ላይ ያሉ ኢትዮጵያውያን በጣም አሳፋሪ ናቸው። ክፉ ስራ የሚሰሩ መጥፎ የሚሰሩ በአጠቃላይ የእኛ ዜጋ ነው እሺ። አሁን ለእነዚህ ልጆች ልናዝን ነው የእነዚህ ምን እንደሚፈረደባቸው ታውቃላችሁ? በባለፈው እንደዚህ አረቡን ህይወት ያጠፋው ልጅ ምን እንደተፈረደበት ሰምታችኋል? ካልሰማችሁ ደግሞ ዤላችሁ እመጣለሁ ማለት ነው። እሱ የሞት ፍርድ ተፈርዶበታል ማለት ነው። እሱም የበቀደሙ ወንድማችን እንግዲህ በዚህ ሳምንት ውስጥ አረቡን እንደዛ ሲያሰቃየው የነበረው ህይወቱን አመለጠ፣ እንደዚህ ሆነ ስትሉ ተያዘ። እንደተያዘ አስተዋወቀ የሳውዲ አረቢያ መንግስት ማለት ነው። አሁንም ደግሞ የሞት ፍርድ ተፈርዶበታል ማለት ነው። እሱንም ዜና ይዤላችሁ መጣለሁ። እነዚህም ልጆች እሱንም ይጠብቃቸው፣ ሌላ ነገር አይጠብቃቸው። ምክንያቱም አስቡት፣ ድፍረት፣ ኢትዮጵያ እኮ በጣም ደፋር ነን። የእውነት ሀበሻ እንደ ሀበሻ ደፋር የለም። በሰው ሀገር ብትሉ፣ በሀገራችን ብትሉ፣ በጣም ደፋር ሀበሻ ነው። በአቋራጭ ለመክበር እንግዲህ ሲመጡ በምንድን የመጡት እነዚህ ሁለቱ የምታያቸው ልጆች በባህር የመጡ ልጆች ናቸው። በባህር ከመጡ በኋላ እዚህ ከህንዳዊዎች ጋር ከተለያዩ ህንዲ፣ የመኒ የተለያዩ ዜጋዎች አሉ። እንደዚህ አይነት ስራ የሚሰሩ መስሪዎች ከአበሻ ጋር ተመሳጥረው እነዚህ ይሄን ነገር ይሄን ክፉ ነገር ማለት ነው መጥፎ ቆሻሻ ነገርን ያስተላልፋሉ፣ ይሸጣሉ። ደህና ገንዘብ ለማግኘት ማለት ነው እና ይሄን ነገር እንግዲህ ሽያጭ ላይ ያማር እውነት ሲመጡ በምንድነው የመጡት በባህር እንዲህ ነው የመጡት። ይሄው እዚህ ጋር መታዋቸው ሰሞኑን አይታችኋል አይደል? የመን ላይ ያሉት ይሄ ሁሉ ህዝብ እንደተያዘ በቁጥጥር ስር እንደዋለ አይታችዋል። የመን ድንበር ላይ የሳውዲና የየመን ድንበር ይሄ ሁሉ ሀበሻ ተሰቃይቶ እንደዚህ ሆኖ በባህር ሳውዲ አረቢያ ይመጣል። ስራ ሰርቶ እንደ መብላት ግን፣ ቋንቋ ከለመዱ ትንሽ የሆነ ነገር ካወቁ፣ በቃ እችን ድካማቸውን እንትን ካሉ አራት ወር አምስት ወር ስራ ከሰሩ ኖርማን ስራ ማለት ነው። ከዛ በኋላ ግን የሚቀይራቸው ነገር አለ። በአቋራጭ ሀብታም ለመሆን በአቋራጭ እንደዚህ በቃ ይኸው፣ ለፍታችሁ ተንከራታችሁ የመጣችሁበትን የእናንተ ህይወት እዚህ ጋር በቃ ማለት ነው። እነዚህ ሁለት ወጣቶች በጣም በሚያሳዝን ሁኔታ የነዚህ ህይወት ከዚህ በኋላ ተስፋ ቁረጡ ማለት ነው። በህይወት እንደማይኖሩ ነው መነግራችሁ። ይሄ ሁለቱም ነገር ህይወትን የሚያስጠፋ ነገር ነው። የሰው ህይወት ካጠፋ ህይወት ይጠፋል። የሳውዲ ህግ እንዲህ አደንዛዥ እጽ ይዘህ ከተገኘ እንደዛው እስከ ህይወት ድረስ ነው። ስለዚህ ከአንድም ሁለት ስለሆነ የሁለት ሶስትም ሞት ቢኖር ራሱ እንደዛ ተደራርቦ ነው የሚገደሉት ማለት ነው። ግን ሞት አንድ ነው፣ አለቀ። ከዚህ በኋላ የእነሱ ምንም ማየት ተስፋ የላቸውም። በስር እንትን የሚሉበት ነገር የለም። እስኪ አሁን መምታት መግደል ምን አስፈለገ? መሳሪያ ይዞ ሽጉጥ ይዞ መዞር መኖሪያ ፍቃድ የሌላቸው እኔ እኮ የሚሸጥላቸው ሰው ማን ነው? ሽጉጡን፣ ስለት ነገር እንደዚህ አይነት ነገር ይዛችሁ የምትንቀሳቀሱ ሀበሾች ግን ሰላም ናችሁ? እውነት ኖርማን አይመስሉኝም እናንተ ማለት ነው። ለሀገርም ለወገንም ለምንም አጠቅሙም እናንተ እንደዚህ አይነቶቹ ሰዎች። ከምሬ ነው ምላችሁ። እንዴ እንዴ ነው የሰው ልጅ ማሰቢያ ያቃተው? ስንት ነገር ስንት ምስዋት ከፍላችሁ፣ ስንት ተንከራታችሁ በረሃ ለበረሃ ተሰቃይታችሁ መታችሁ ሳውዲ ከገባችሁ በኋላ ሰርታችሁ በጉልበታችሁ እንደ መለወጥ በአቋራጭ ሀብታም ለመምሰል አንዴ የሚያጨብሰውን አንዴ የሚያስነቅለውን የሚያስጨልለውን እያደረጋችሁ ህዝቡንም እያጨለላችሁ እናንተም እንዲጨልላችሁ መጨረሻችሁም ይሄ ይሆናል። በቃ ይኸው ተይዛችኋል። እንኳን ተያዛችሁ። ከዚህ በኋላ ምንም የትም ሳውዲ ውስጥ ህጉ ጥብቅ ያለ ነው። የለም ኢትዮጵያ አይደለም። እናቴ ኢትዮጵያ አይደለም። ኢትዮጵያ ውስጥ እኮ የዶሮ ነፍስ ነው የሰው ህይወት። እነዚህ አሁን እንደምታያቸው ጀርባቸው ነው የሚታየው። እነዚህ ሁለቱም ገና ወጣት ናቸው፣ ገና ልጆች ናቸው። ተመልከቷቸው። በዚህ እድሜያቸው እንግዲህ ህይወታቸው ሊያልፍ ነው ማለት ነው። በእስር በብትር በብዙ ነገር ከተሰቃዩ በኋላ ከዛም የሚወሰንባቸው ይሄ ነው። ምክንያቱም በእነሱ ምክንያት ህይወት ጠፍቷል። ይህንን በማዟዟር ነው እነሱም የተያዙበት ነገር ገንዘብ ላይ ነው። ገንዘብ አምጣ አላመጣም በማለት በገንዘብ ይሄ በገንዘብ ደግሞ ባለፈውም ነግሬያቸዋለሁ ይሄን ነገር በማድረግ ሌላ ዜጎች ማለት ነው ከሀበሻ መጠጥ ሲጠልቡ እንደዚህ አደንዛዥ ነገር ሲጠልቡ ማለት ነው ይዘው ከመጡ በኋላ ገንዘብ ማይሰጡ አሉ። አንዳንዶቹ በቃ ዛሬ የለኝም ነገ እሰጥሃለሁ ሂድ ብለው ያባራሉ። በዛን ሳት የኛ ሀበሻ ደግሞ አልሄድም ይላል። አብረው ይያያዛል ከዛን ያው ሀበሻ እንደምታውቁት ነው፣ ሀይለኛ ነው እስከ ህይወት ማጥፋት ድረስ። ያው እዚህ ሁለት ወንድማማቾች ሀበሾች ናቸው። አንድ ወንድን ሳውዲ ዜጋ ሳውዲ አረቢያ ጅዳ ላይ እንደዚህ ከሁለት ወር በፊት ምናምን ህይወቱን ያጠፉት የሚያሳዝን የ ሀያ ዓመት ወጣት ልጅ እኔ በአካል የማቀው ማለት ነው። በምንድን ነው መጠጥ ነው እሱ መጠጥ አመጡለት። ከዛ ብሬ የለኝም አሁን ሄዱ አላቸው። እነሱ ደግሞ አምጣ ካልሰጠህን አሉ። እሱ ተከራይቶ በሚኖርበት ቤት ነው እሺ ህይወቱን ያጠፉት በቢላ ማለት ነው በስለት እና፣ ይሄ ጥሩ አይደለም ለእናንተ ቀርቶ ለሌላውም ለሁሉም አበሻች ስማችን ቆሽሿል። እነዛ ሁለቱም ልጆች ተይዘው ነው ያሉት ተናገሩ። እነሱም ልጁ ህይወቱ አለፈ፣ እነሱም ተናግረዋል በምን እንደሆነ። እነዚህም እንደዚህ ሰማችሁ አደለ? መግቢያ ላይ ሲመጡስ ሲመጡ እንደዚህ አፈር በልተው? ዘመድ አስለቅሰው ወገን አስለቅሰው የእውነቴን ነው ምለው ይኸው ተመልከቱ እዚህ ጋር አያሳዝኑም እንደዚህ ይሄን ሁሉ መከራ እርስት ያደረጉትና ሳንድ ሳምንት ሩዝ ሲበሉ አይምሯቸው ይቀየራል ወደ ሌላ ነገር ይለወጣል እውነት ቻ ትግስቶን ሲጠን በእናንተ የተነሳ ስንት ከርታታ ስንት መከራ አይቶ የመጣ ሰርቶ መለወጥ የሚፈልግ እንደ አገርም እኮ አገራችን ቆሸሸች እንደ ኢትዮጵያም ኢትዮጵያውያን በቃ እንደዚህ ቆሻሻ ስራ ምንሰራኛ ሴት ጋር ስንያዝኛ ወንድ ጋር ስንያዝኛ ስርቆት ላይ ባንክ ላይ የምንሰማራ ስርቆት ላይ እኛ አሉ። ሀበሾች እንደዚህ የሚያደርጉ የሚገርማችሁ፣ የኢትዮጵያን እንትን ይዘውት መጥተው እዚህ ሀገር ሀበሻ፣ እዚህም መኪና እያቆመ እያገተ ይዘርፋል። ከባንክ ብር ሲያወጡ ተደብቆ ይቀመጥና ከዛ እየተከታተለ ሂዱ አስፈራርቶ ልክ የሆነ ምሽዋር የሚፈልግ ነገር መስሎ ባባ የሆነ ነገር የሚጠይቅ መስሎ አስቁሞ ያስጠይቃል። እዚህ ቦታ አድርሰኝ ይላል። ተደብቆ ባንክ ብር ሲያወጣ ካየ ከዛ በኋላ ቢላ ያወጣበታል። ከጎኑ ቁጭ ብሎ መኪናውን አስቁሞ ከዛ ያለውን ብር ይወስዳል፣ እያስፈራራ ጥሎ ሄዳል። እንደዚህ አይነት ነገር ይሄ አሁን ምን ያደርግላችኋል? ለምን ሰርታችሁ አትኖሩ ወይ? ሀገራችሁ ላይ እዛው እየሰረቃችሁ እየተገዳደላችሁ ኑሩ በቃ። እዚህ የመጣችሁ ለምንድን ነው? እንደዚህ ሁሉንም ቁሽሽ ያደረጋችሁ። በሀበሻ የሚጠራው በቆሻሻ ነው። ድሮ እኮ ሀበሾች እንደ ሰማኑ ከሆነ በሳውዲ አረቢያ ላይ ሀበሻ በጣም ክብር ዜጋ ነው። ሀበሻን አትንኩት ነው የሚባለው። ሀበሻ የተከበረ ነበረ። አሁን ግን ሀበሻ ቆሻሻ ሁነናል ከሚባለው በላይ በአንድ እና በሁለት ከመቶ አስር በማይሞሉ ቆሻሻ ሰዎች በድፍን በድፍን ሀበሻ እንደ አገር እንደ ኢትዮጵያን የተዋረድ ነው። የእውነቴን ነው ብለው በጣም ተዋርድናል ከሚባለው በላይ ማለት ነው። ከእለት ለት ድርጊታችን እንግዲህ ይህ ነው። መግደል በምንድን ነው ደግሞ የሚጣሉት? በእንደዚህ አይነት ነገር ያመጣሉ። ገንዘብ አምጣ አናመጣም ቢላ ሳይዛሄድም መሳሪያ ሳይዛሄድም ኢትዮጵያ ምን ሆናችሁ ነው ወይ? እኔ እንጃ። መጨረሻችን የሀበሻ መጨረሻ ነ በጣም አስፈርቶኛል። በዚህ አይነት ከሳምንት ሳምንት ከቀን ቀን እኮ ስንት ሀበሻ በወንጀል ሳውዲ አረቢያ ውስጥ እንደሚያዝ ብታዩ፣ ስንት እንደሚያዝ ብታዩ፣ የእውነት በጣም ነው የሚያመው። እስኪ የአረቦችን እንትን እስኪ ተከታተሉ፣ የፖሊስ መረጃ ተከታተሉ፣ እስኪ የአረቦችን የሳውዲ ፖሊስ እሱ ራሳቸው የራሳቸው እንትን አላቸው። እስኪ እነሱን እንትን ሂዱና፣ ፔጅ ሂዱና ተከታተሉ። እስኪ በየቀኑ ሀበሻ እንደዚህ አድርጎ ተያዘ፣ ሀበሻ እንዲ እንዲሰርቱ እንዲ እንዲሰርቱ። በየቀኑ የሳውዲ መረጃ የሚያወጡት የፖሊሶች መረጃ ቻናል ሂዳችሁ ብታዩ በጣም ነው የሚያሳዝናችሁ የእውነት ሁሌ የሚጠራው ሌላ ዜጋ ይጠራም ሀበሻው ነው በእነዚህ አይነት ነገር እና ከዚህ ባካችሁ ተቆጠቡ። ለእናንተም ጥሩ አይደለም። እንግዲህ እነዚህ ሁለቱ ልጆች የምታዩቸው ማለት ነው ነገ ከነጎዳ የሞት ፍርድ ይፈረድባቸዋል። ምክንያቱም አንድ ህንዳዊ ዜጋን እንግዲህ ህይወቱን አጥፍተውታል። ከአንድም ሁለት በደል፣ ሁለት ቆሻሻነት ነው የሰሩት። መሳሪያ መያዝ፣ ህገ ወጥ መሳሪያ አይፈቀድም፣ ህገ ወጥነት አይፈቀድም። ሁለት አደንዛዥ ዕፅ አይፈቀድም። ሶስት ሰው መግደል አይፈቀድም። እነዚህ በአራቱ እንዳለ ተደማምሮ፣ ምንም ሌላ ነገር በእስር እንዳታስቡት ብቻ ልቦና አይስጠን ለሁላችንም። የእውነት በጣም ነው ያፈርኩት። እኔ በኢትዮጵያዊነቴ ያፈርኩበት ይሄ ነው። ከእለት እለት እንደዚህ በደህና ነገር ቢሆን ይሁን በስራ ቢሆን ይሁን ይህ በቆሻሻ ነገር በሀራም ነገር እየተጨማለቃችሁ አቆሸሻችሁን ፈጣሪ ልቦና አይስጣችሁ።